ሰላም ሰላም ብያለሁ በያላችሁበት ሰላማችሁ። በዚህ ቲቪ ላይ ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ቪዲዮውን ሲጀምሩ በላይክ ጀምሩ። ዛሬ ፍቅር ፈዋድና ኤፍሬም እንዲሁም ደግሞ ብሩክ ሆኖ ባድ ላይ ቪዲዮ ሰርተዋል ማለት ነው። ፍቅርዬ ዛሬ በጣም ከፍቷት እያለቀሰች ነው። ቪዲዮ እያለቀው እንዲሁም የምትገኘው ደግሞ ሪፖርት ቦታ ነበረ። እንግዲህ የት ቦታ እንደምትሄድ ባላቅም ይመስለኛል። የሀገር ውስጥ በረራ ነው የያዘችውም ሻንጣ ትንሽ ነው። እንደገናም ደግሞ ቶሎ መልስ አለውኝ እዛም ሆኜ ልሰራላችሁ እችላለሁ እንዲሁም ደግሞ ቶሎም ተመልሼ ልሰራ እችላለሁ፣ ቪዲዮ ስላለች ማለት ነው። እና ቢሆንም ግን ትሄድ አይመስለኝም፣ ምክንያቱም ኤፍሬም ፓስፖርቷን ይዞ ተመልሷል። እሷም ከኋላ እየሮጠች እየተከተለችው ነበረ፣ ቪዲዮቸው የተቋረጠው ማለት ነው። እና ያው በጣም እንደከፋት ነው። እንዲሁም ደግሞ ፋአድ ጋር ያላትን ግንኙነት እየተናገረች ነበረ ማለት ነው። በጣም እንደምትወደው እንደምታከብረው፣ እንደዚህ ደግሞ በቀላል ነገር ይለያዩ እንዳል መሰላት። ስትናገር ነበረ እና ብዙ አላማ እና እቅዶች እንዳሏት ተናግራለች ማለት ነው። በነገራችን ላይ ዛሬ ማለት ነገ አይደለም ፣ ትናንትም ዛሬ አይደለም። ህይወት ይቀጥላል። እያንዳንዱ ቀናት ህይወት ያስተምራል። ስለዚህ የሆነ ነገር አልተሳካም ወይም ደግሞ ነገሮች ተበላሹ ማለት እስከ መጨረሻ ድረስ ተበላሽተው ቀሩ ማለት አይደለም እና ከዚህ በኋላ መስተካከል ያለባቸው ነገሮች ሁሉ ልታስተካከያቸው እንዲሁም ደግሞ ሁሉን ነገር እስቴፕ ባይ ስቴፕ ልትጨረሽ ትችያለሽ ማለት ነው እና አንድ ጊዜ ላይሆን ይችላል፣ ነገ ይሆናል። ነገ ካልሆነ ደግሞ የዛሬ ዓመትም ይሆናል አይደል? ያሰብሽው ነገር ሁሉ ነገር አንድ ሰው ሁሉን ያለመውን ያቀደውን ደግሞ ያሰበውን ሁሉ በአንድ ቀን ይጨርሳል ማለት አይደለም። ያለምሽው ዓላማና አቂድ በአንድ ጊዜ ካልተሳካ ወይም ደግሞ ለምን ተበላሸ ብለሽ መከፋት ወይም ደግሞ ማልቀስ አይጠበቅብሽም ሲቀጥል እኛ የምናውቀሽ በጥንካሬሽ በጉብዝናሽ እንዲሁም ደግሞ በሳቅና በፈገግታሽ እንጂ በማልቀስ አይደለም እና ላለማልቀስ ሞክሪ። ከፍቶሽ ሊሆን ይችላል። ነገሮች አልተሳኩና አልተመቻቹልሽ ሊሆን ይችላል። ቢሆንም ግን ከማልቀስ ምንም ነገር ሊገኝ ስለማይችል ጠንካራ ሆነሽ እያንዳንዱ የተሳሳሻቸው መንገድ ካለ ያንን ነገር ወደኋላ መልሰሽ መመለስ ባይቻልም ግን ደግሞ ወደፊት ያለውን ነገር ማስተካከል ትችያለሽ ማለት ነውና ለምሳሌ ያንን ነገር አጠፋሽ የጥፋቱም ደግሞ ሌላ ሰው ለማስታረቅ ወይም ደግሞ ሌላ ሰው ለማስታረቅ ወይም ደግሞ ለማስማማት ብለሽ ይሄ ነገር ቢፈጠርም በቃ አንድ ጊዜ አለፈ። ያለፈን ነገር መድገም አይቻልም። ግን ደግሞ ፈዋድ በተደጋጋሚ ተናግሯል። እነሱ የራሳቸውን ህይወት እየመሩ ነው። ባለትዳር ናቸው። እነሱ ህይወት ውስጥ አትግቢ፣ ነገጧ አትጎጃለሽ እያለ በተደጋጋሚ እየተናገረ ነበረ ፈዋድ ማለት ነው እና አንቺ ደግሞ አንድ ጊዜ የወደቁበትን ነገር እንቅፋት ራሱ ቢመታኝ እዛ ቦታ ላይ የመታበ ቦታ አልደግመውም እና ብዙ ነገር አትሰብ፣ ብዙ ነገር አትጨነቅ፣ ምንም ነገር አልጎዳም፣ እኔ ሕፃን ልጅ አይደለሁም እያልሽ በተደጋጋሚ ስትነግሪው ነበረ ማለት ነው። ስለዚህ እያንዳንዱን ነገር ደግሞ ያው እርግጠኛ ሆነሽ ነበረ ስትሰሪ የነበረው ማለትም የእነሱን ሕይወት ለማስተካከል ብለሽ የአንቺ ሕይወት በእርግጠኝነት ምንም ነገር እንደማይሆን ነበረ እርግጠኛ የሆንሽው ማለት ነው። አሁንም እርግጠኛ ከሆንሽና አንቺ በራስሽ የምትተማመኒ ከሆነ ስለዚህ ክፉ አድርጋ ያላችሁን ግንኙነት ራሱ አንቺ በምትፈልጊ ወይም ደግሞ እስከ ዛሬ በምትግባቡበት መንገድ አንቺ ከሱ ጋር መስማማት ትችያለሽ ማለት ነው። ምክንያቱም በክፉም በደጉም ጊዜ ከጎን የነበረ ብለሻል በተደጋጋሚ ዛሬም ስትናገሪ ነበረ። ስለዚህ ብዙ ነገሮችን አሳልፋቸዋል። ከዚህ በኋላም የመጣውን ነገር ሁሉ ማለፍ ትችያለሽ ማለት ነው እና ሲከፋኝ ሳለቅስ፣ ሁሉን ነገር ለሱ ነው የምናገረው ስትይ ነበረ ማለት ነው። ስለዚህ አሁንም ልክ እስከ ዛሬ በሚረዳሽ መንገድ አሁንም ማስረዳት ትችያለሽ። ያልተግባባችሁበትን ነገር ደግሞ እንድትግባቡ ማድረግ ነው እንጂ እዚህ መተሽ ብታለሽ ወይም ደግሞ ብትተግዢ ፍቅር አለቀሰ ከማለት ውጭ ሌላ ሰው ሊደግፍሽ አይችልም ማለት ነው። ምናልባት በሀሳብ አይዞሽ አይዞሽ ልሉሽ ይችላሉ። ግን ደግሞ አይዞሽ የሚለው ቃል በጽሁፍ አንቺን ምንም ያክል ሊያበረታሽ አይችልም። እንደገና ትምህርቴን ጨርሼ ተመርቄ አግብቼ ወልጄ ቤተሰብ ረድቼ እያልሽ ነበረ ማለት ነው። ይሄ ሁሉ ነገር ይሳካል፣ በቃ ይሳካል፣ ይሳካል ይሆናል አይደለ? ይሄ የሚሆነው ግን በአንድ ጊዜ ሳይሆን በጊዜ ሂደት ሁሉ ነገር ይሳካል ማለት ነውና አንቺ ከዛ ቦታ ስለራሽ ወይም ደግሞ የሆነ ቦታ ስለሄድሽ፣ ብቻሽን ስትሆኝ እንደውም ሊደብርሽ ወይም ደግሞ ሊከፋሽ ይችላል። ሰው ግን ከጎንሽ ካለ ልትስማሙ ትችላላችሁ ማለት ነውና ሲመጣ የት ነው የምትሄጁ? ለምንድ ነው የምትሄጁ? በእኔ ምክንያት የትም ቦታ እንድትሄጂም አልፈልግም እንድታለሽም አንዲትም እንባ ዘለላ እንዲወርድሽ አልፈልግም እያላት ነበረ። እሷም ደግሞ ለምን አላመንከኝም? ምንም እንኳን የተጻጻፍ ነውን ብታይ አንተ እኔን ነበር ማመን ያለብህ ስትለው አይ እንዴት ልመን፣ ፊትም ፍቅረኛሞች ስለሆናችሁ ማመን አልቻልኩም ብሏታል ማለት ነው። ሲቀጥል መጀመሪያውኑ ብትነጋገሩ ብትመካከሩ ኖሮ እነሱንም ማስታረክ ትችሉ ነበር፣ እናንተም ጋር ደግሞ ሰላም ይፈጠር ነበረ ማለት ነው። ምናልባት ድራማውን ለማስረዘም ፈልጋችሁ ካልሆነ በስተቀር ማለት ነው። እና ያው ይሄ ነገር አብዛኛው ሰው ድራማ እንደሆነ ይረዳልም ያውቃልም ማለት ነው። እናንተን ትንስ ትንስ ሰዎች እንዲያምኗችሁ ያደረጋችሁት ምንድነው? ፊት ላይ ፍቅረኛ ሞኝ ስለነበራችሁ እንደገና ደግሞ የጀመራችሁት በቲክቶክ ለቪዲዮ እንዲሁም ደግሞ በኮሜንት ሀሳብ ተነስታችሁ ነው። በዛ ይዳ እንግዲህ ልትደርሱ የቻላችሁ ማለት ነው። ቢሆንም ግን የዛሬው ግን ቀልጠፍ ይል ይመስለኛል። ድራማው ይረዝም አይመስለኝም። ቢሆንም ግን ለድራማውን ቢሆን ፍቅር ባታለቅሽ ባይከፋሽ ደስ ይለናል ማለት ነው እና ደስተኛ ሆነሽ ፈካ ብለሽ ብትሰሪ ቪዲዮዎችሽን ላንችም ጥሩ ነው። ምክንያቱም አልቅሰሽ የሚመጣው ነገር ምንም ነገር ስለሌለ ማለት ነው እና ፋአድም ደግሞ ተምትበሳጭ እንዲሁም ደግሞ የሆነ በቃ ወደ ወደ ከምትል ተረጋግተ ብታዳምጣት የተሻለ ነው ማለት ነውና ሌላ ህይወት ጀምር ያለ ያለው ጀምሮ ሳይሆን ያው ምናልባት እሷን እንድትቀር ወይም ደግሞ እሷ ወደሱ እንድትመለስ እንድትረጋጋ ያደረገው ጥረት ነው እንጂ የሚሆነው ከዚህ የተለየ ይሆናል ብዬ አላስብም። ያው ፍቅርዬም ደግሞ እዚህ ሆነሽ እሰቢበት፣ ሰው የሚልሽን ነገር ደግሞ ስሚ። ከቤተሰብም ደግሞ ከዚህ የበለጠ ላለመራቅ ሞክሪ እናት የማስደሰት እፈልጋለሁ ብለሻል። ስለዚህ እናትሽን የምታስደስችው እርቀሽ ወይም ደግሞ ከአላማሽ ወዲያና ወዲህ እያልሽ ሳይሆን የጀመርሽውን አላማ በማሳካት እንዲሁም ደግሞ እቅዶችሽን በማስተካከል እንጂ ከአንድ ቦታ ወደ አንድ ቦታ በመሄድ ወይም ደግሞ በማልቀስ በመተገዝ የሌላን ህይወት ለማስተካከል ብለሽ የራስሽን በማበላሸት አይደለም። ማዘርሽን ማስደሰት ትምህርት እጅ ማለት ነው እና ጠንካራ ሆነሽ የመጣሽበትን አላማ አሳክተሽ እንዲሁም ደግሞ ትምህርትሽንም በአግባቡ ጨርሰሽ ስታሽ ደስቻቸው ነው ማዘርሽ ሊደሰቱ የሚችሉት ማለት ነውና፣ ሁልጊዜ ካሜራ ይዘሽ የምታለሽ ስትሆነ፣ በተለይ ደግሞ አጠገባቸውም ስላልሆንሽ ሊከፋቸው ወይም ደግሞ ምን ሆነ ይሆን ብለው ሊያስቡ ይችላሉ። ምንም እንኳ ድራማ ቢሆንም ግን ደስተኛ ሆነ ስቀሽ ስትሰሪ ነው ቤተሰብም ደስ የሚላቸው ማለት ነው። ፋአድም ደግሞ ተረጋግተህ ለማዳመጥ ሞክር። አሁን ለምሳሌ ትትሃት ሄርክ ተናዶ ተበሳጭቶ ማለት ነው እና ኤፍሬም እየሮጠ እየተከተለው ነበረ፣ ግን ደግሞ ትቶት ሄዷል። ተመልሶ ደግሞ ፓስፖርቷንም ኤፍሬም ላይ ከማን ብሩክ ከብሩክ ላይ ማለት ነው ይዞት ሄዷል። ግን ትሄድ አይመስለኝም ዝም ብዬ ሳስበው ማለት ነው። አረጋግተዋቸው ብሩክም፣ እንዲሁም ደግሞ ኤፍሬምም፣ ፋአድም ተረጋግቶ ጉዞውን ልትሄድ አትችልም ብዬ አስባለሁኝ። ያው ከሄደችም ሀገር ውስጥ ስለሚሆን ምክንያቱም ያን ያክል ጓዝ ስላልያዘች አገር ውስጥ ነው የሚሆነው። በረርባ ማለት ነው የት ቦታ ሄደሽ ልትዝናን ነው ፋአድን ጥጠሽ ማለት ነው። ፍቅርና ፋአድ ማለት ነው የሆነ ቦታ ለመሄድ ያስባሉ ሻንጣ ይዛሉ፣ ግን እኮ የትም አይሄዱም እነሱ ሁለቱ ማለት ነው እና የትም ላትሄዱ ነገር ሰውን ታስጨንቃላችሁ ብቻ። ግን ይመቻችሁ፣ ዋናው ነገር እናንተ ሰላም መሆናችሁ ነው። ግን ፍቅርዬ ላለማልቀስ ሞክሬ ትላንትናም የምሰሪው ቪዲዮ ላይ የሆነም ባ እየተናነቀሽ ነበረ ስትሰሪ የነበረው ዛሬ ግን ሙሉን እያለቀሽ ከፍቶሻል። በእርግጥ አልከፋሽም ማለት አይቻልም፣ ግን ደግሞ ደስተኛ ሆነች ለመስራት ሞክሬ የዛሬ ቪዲዮችን ይህን ይመስላል። በሌላ በቀጣይ ቪዲዮ እስከ ምንገናኝ ድረስ በያላችሁበት ሰላማችሁ ብስት ይበልል። ሰላም ለሀገራችን ኢትዮጵያ ይብዛ። ወዳችኋለሁ። ባይ ባይ